ስለ አላህ ባህርያቶች ስለ አላህ መማር አጀለል ኡሉም ነው ትልቅ ቦታ ሊሰጠው የሚችልና ትልቅ ወሳኝ የሆነ ግዴታ የሆነም እውቀት ነው። በዚህ እውቀት ላይ ከማንም የበለጡ እንዲሆኑ ረሱል አለ ሰላቱ ወሰላም ራስን ሲናገሩ ምናሉ? አነ አዕለሙኩም ቢላህ ወአክሻኩም ላህ አሉ። ኢማሙ ልቡኻሪ በዘገቡት ሀዲስ ረሱል አለ ሰላቱ ወሰላም እኔ አላህን ከማንኛችሁም የበለጠ አላህን አውቃለሁ አሉ። እንደዚሁም ከማናችሁም የበለጠ አላህንም ፈሪ እኔ ነኝ አሉ ረሱል አለ ሰላቱ ወሰላም። የሰው ልጅ እንግዲህ አላህን ሊፈራ የሚችለው በእውቀቱ ልክ ነው ማለት ነው። ቁርአን ምን ይላል? ኢነማ የኽሻ አላህ ሚን ዒባዲህ አል ዑለማ አላህን የሚፈሩት ተፍጡራኖች እነዛ አዋቂዎቹ ናቸው ይላልና ረሱል አለ ሰላቱ ወሰላም ደግሞ ከማንኛችሁም የበለጠ አዋቂ ነኝ። የዕልመ ተውሂድ ወይም የዕልመ አቂዳ እውቀት ይበላለጣል ማለት ነው። ይህንን እውቀት ማዳበር ይህንን እውቀት መማር አስፈላጊና በጣም ወሳኝ ነው። ስለዚህ በአላህ ባህርያትን ዙሪያ ላይ ያሉትን ነገሮች ለማወቅ በጣም ትኩረት ልንሰጠው ይገባል ማለት ነው።